ሰላም ቤተሰብ፣ እንዴት ናችሁ? ደህና ናቸው። ትላንትና ማለት ነው አብዛኛው ቤት ስገባ ወይም ደግሞ ዞር ዞር ቲክቶክ ላይም ዩቱብ ላይም ማለት ነው በጣም ሩታ እንደ ጥፋተኛ አድርጎ እያወሩ ነበረ እና ማለት ነው። አሁን አብርሽ ታሞ ሆስፒታል ሲተኛ እናንተ ሄዳችሁ አንከባከባችሁ? እስቲ ነገሩኝ፣ ማለት ነው እናንተ ሄዳችሁ እስቲ ንገሮኝ፣ አተረፋችሁት? ሆስፒታል ወሰዳችሁት? እስቲ ንገሮኝ። እናንተ እዛው ሜዳ ላይ ነው የምትቀሩት ማለት ነው ምክንያቱም የእውነት ሩታን በቀን እንደ እንትን ሩታን አንለቃትም። ሩታን እንደዚህ አረጋታለሁ ወንድ የሆነች ሴት እስኪ ሄደች ጫፏን እክዬ ሩታን ማለት ነው። ገባሽ አይደለ? ምክንያቱም ከመለፍለፍ ውጭ ምንም አታመጭም። ገባሻ? ባለሽበት ሁሉ አገር ላይ ማለት ነው። ምክንያቱም ምንም ቢሆን ሩታናት ምደርስለት ለአብርሽ እንጂ አንቺ አይደለም ምትደርሺ ማለት ነው። ገባሽ? እናንተ መሀል ላይ ገብታችሁ ወይ አብርሽን ስለደገፋችሁ፣ ሩታን ስለደገፋችሁ፣ እነሱ አንድ ናቸው። ገባችሁ አይደለ? ባልና አንቺ ምን አገባሽ? እና ነው ቆይ አንቺ ምን ቤት ነሽ? እና ነው ለአብርሽ አግዘሽ ሩታን የምትመቻት ወይም ደግሞ ባልና ሚስት መሀል ገብተሽ ለባል ደግፈሽ ሚስትየውን የምትመቻት ማለት ነው። ባልና ሚስት ቢደባደቡ ቢጣሉ ቢለያዩ የራሳቸው ነው፣ ሁለቱም ነው የሚፈቱት። አንቺ ምን አገባሽና ነው በእነሱ መሀል ገብተሽ ሩታን ልትመቻት ወይም ደግሞ አብርሽን ልትመቺ የተጎዱት ፓርት ላይ ወይም እንደዚህ አድርጋታለ ሩታ ትቀመጥ ምናምን የምትሉት ማለት ነው። ምን አገባችሁ? ምን ቤት ናችሁ? ምን ቤት ናችሁ? ንገሩኝ እስቲ ወንድሜ ወንድሜ፣ እንደዚህ እንዲነካ አልፈለግም። ኧረ እባክሽ ወንድማችሁ፣ ተው እንጂ። ከሚስት የበለጠ እናንተ አዘናችሁ። ወንድም ሲጀምር ወንድማችሁ እኮ አይደለም ገባችሁ። መወለድ ቋንቋ ነው የሚለው፣ እዛው አስቀምጡት ማለት ነው። ከእናት ከአባት የሆነ የተወለደ ነው ወንድም የሚባለው ገባችሁ። ከየት ተገናኝታችሁ ነው ወንድም የምትሆኑት? ከረሩ ሲወለድ እንኳን አታውቂም። በስንት ዓመተ ምህረት ምን ሰዓት ምን ሌሊት እንደተወለደ ታውቂያለሽ? ሳታውቂ ዝም ብለሽ ወንድሜ። ኧረ እባክሽ ስለዚህ ማለት ነው፣ ያም ሆነ ይህ ማለት ነው አብርሽ ናቅተዋል። አያችሁት አደለ? ሩታን እንዴት እንደምትንሰፈሰፍለት አያችሁ አደለ? ጫማና ውልቃ ስሰጥ ስታቅፈው ምን ስትል ልክ እንደ ልጅ ማለት ነው። ገባችሁ? ምንም ቢሆን ባልና ሚስት መሀል አትግቡ። ገባችኋ? ኤፍሬም ራሱ ማለት ነው በባልና በሚስት መሀል ገብቶ እንደዛ ሩታን ሰርቧት እንደዛ አድርጓት ምናምን ማለት ነው። እሱ እንኳን አልደረሰለትም ለአብርሽ ማለት ነው። ገባችሁ አደለ? ምንም ብትሆን ሚስቱ ናት የደረሰችለት። ስለዚህ ከባልና ከሚስት ገለል ልበሉ ማናችሁም ሁላችሁም ይሄ የምታሽቃብጡት ዙሪያ ሆናችሁ ይሄ አብርሽ የአብርሽን ሙሉ ልብስ ለብሳችሁ የምታሽቃብጡት ወይም ደግሞ በቃ እንዳለ ማለት ነው የአክስቴ ወንድም ምናምን ምናምን ዞር በሉ እናንተ ምንም አጠቅሙም እንኳን ስደላ ያላችሁ ወንድሜ ወንድሜ እያላችሁ የምታሽቃብጡት አይደለም አጠገብ ያሉት እንኳን እንደ ሩታ አይሆኑለትም ገባችሁ አይደለ የነቃ ራሱ ማለት ነው ሩታ ከጎኑ ስላለች ነው እሺ የነቃ ራሱ ልንገራችሁ ከነቃ ራሱ ማለት ነው ገባችሁ ሩታ ባት ኖር ኖር አይነቃም ነበር እዛው ነበር የሚቀረው ገባችሁ ስለዚህ እንትን አታብዙ ወሬ አታብዙ ከባልና ከሚስ ገለል ልበሉ ከፍቅረኛሞች ራሱ ገለል ልበሉ የሃይሚና የብሩኬን አላያችሁም እንዴ ማለት የሆነ ሴትን ለማስቀናት ብላችሁ አምጥታችሁት እንደምታፈቅር ወይም ደግሞ አሁን እኮ የኔ እኮ ሃይሚ ራሱ ለመፈተሽ ይሆናል ብሩኬን አፈቅረዋለሁ ብለሽ ተናገሪ ብላ ማለት ነው። ከዛ በኋላ ሀይሚ እንደምታፈቅረው እንደምትወደው ወይም ደግሞ ብሩኬን ሀይሚን ይወዳታል ወይስ ያችን እሺ ብሎ ይሄዳል ብለ ለመፈተን ይሆናል። ሀይሚ በዛው በልጅቷ በኩል ብሩኬን እየፈተነች ያለችው ገባችሁ። የነ ብሩኬ ትንሽ ትምህርት ትምህርት አለው መሰለኝ። የነ ሩታና የአብርሽ ግን ምንም አይነት ትምህርት የለም። እንግዲህ እንደዛ ተለመና ሩታ እንደዚህ አድርጎ ጋሽ የለምኗት ምን ብሏት እንግዲህ እንብብላ ነበር አይደል? አሁን ይኸው አብርሽ በታመመ በዛው ሰበብ እንግዲህ እቤት ገባች። ገባችሁ ምንም ቢሆን እነሱ አይለያዩም። ሲቀጥል ደግሞ ሆዷ ላይ ያዘችው የአብርሽ ልጅ ነው። ገባችሁ አይደለ? ስለዚህ አርፋችሁ ተቀመጡ ወንድሜ፣ እህቴ ምናምን የምትሉ ሰዎች ማለት ነው። አርፋችሁ ተቀመጡ። አስተያየት መሰጡ ከሆነ በሁለቱም በኩል አስተያየት ስጡ። ካልሰጣችሁ ደግሞ ተቀመጡ። ምክንያቱም በባልና በሚስት መሀል ገብታችሁ አታማስሉ። ገባችሁ አይደለ? ገንፎ መስራት ካማራችሁ የቤታችሁ ውስጥ የመዳም ሩዝ አላ። ይሄን ሩዝ አልኩኝ ነጭ ዱቄት ሞልተዋል፣ እሱን እያቦካችሁ ዋሉ። ማብካት ከፈለጋችሁ ማለት ነው። ግን ከአብርሽና ከሩታ ከሀይሚና ከብሩኬ ህይወት ውጡ። ወንድሜ እህቴ፣ እዛ ሄደሽ ወንድምሽና እህትሽን ፈልጊ። ትናንትና አይታችኋል አይደል? ኤፍሬም ማለት ነው። አካኪ ዘራፍ እያለ ነበረ። ወንድሜን ምን ያደረግከው ንገረኝ። ባንተ ሰበብ ነው ወንድሜ እንደዚህ እየሆነ ምናምን እያለ ነበረ ማለት ነው። ትዳራቸው የሚበጠብጡት አንደኛ እነሱ ናቸው እኮ እነሱ ናቸው፣ መሀል ላይ ገብቶ እነሱ ናቸው መጀመሪያ እየበጠበጡ የነበሩት። ገባችሁ አይደለ? ስራ ስራ ልትላላችሁ ነገር ግን የሩታስ ሩታ በቃሽ፣ ከዚህ በኋላ ማለት ነው በክብርሽ አትጫወቺ በቃሽ። የእውነት በየቀኑ ማልቀስ። አሁን ትላንትና ራሱ እያለቀሰች ነበር። ከትላንቱ ደግሞ እያለቀሰች ነበረ። ደግሞ ዛሬ አንድ ቀን እኔ አያገባኝም ነገሩ፣ ግን ላውራ ብዬ ነው። ገባቸው አደል? እነሱ ናቸው የሚያውቁት። ግን ዛሬ አብርሽ ቤት ከተለቀቀ ቪዲዮ ነገ ሩታ ቤት ቢለቀቅስ? ተከታታይ አብርሽ ቤት ነው የሚለቀቀው። ለዛ እኮ ነው የሩታ ቫራር የማይወጣ ወይም ደግሞ ቆይታ ስለመለቅ በየቀኑ ሰውም እንትን ብሎ በጉጉት አይጠብቅም የሩታን ቤት ለዛ ነው። ግን ሁለቱም ባልና ሚስት ናቸው። መለየት አይቻልም። ግን ዛሬ አብርሽ ቤት ከተለቀቀ ነገሩ ተቤት ብለቁስ ምንድን ነው ችግሩ?